የአጣሪቅ መዕራፍ በመካ የወረደችና አስራ ሰባት አንቀጦችን የያዘች መዕራፍ ናት ሱረቱ ጣሪቅ ሰበበን ንዙል አላት የወረደችበት ምክንያት በአባ ጧሊብ በነብዩ አጎት ላይ ነው የወረደችው የነብዩ አጎት አቡ ጧሊብ አባ ጧሊብ ወይም አቡ ጧሊብ የሚባለው አጎታቸው የወም ሚነላያ አንድ ቀን ለነቢዩ ዐለይሂ ሰላቱ ወሰላም ወተትና ዳቦ አመጣላቸው፣ እና ቁጭ ብለው በሚበሉበት ሰዓት ኢ ወቀአ ነጅሙን ፈምተላአ ብልማኢ ሱመ ቢናር ይላል።

ጭራአቴን እጀምራለሁ ማለት ነው። ወሰማይ ዋዊቱ ዋወልቀሰምናት በሰማይ እምላለሁ። ወጧሪቅ በጧሪቅ እምላለሁ ነው። ጧሪቅ አሁን ወደላይ ቅድም እንደተረጎብኩት ሰበብ እንዳሉ ላይ ኮከብ ነው። ግን ጧሪቅ ማለት ምን ማለት ነው? በሌሊት ሌሊት ላይ የሚጎበኝ ጥሬ ተፍሲር ስንፈስረው ወደ እንደምንናገረው ጣሪቅ ማለት የለሊት ጎብኝ በለሊት የሚመጣ ማለት ነው። በለሊት የሚመጣ ሰው የሚሆን ምን የሚሆን ጣሪቅ ተብሎ ይጠራል። በቀን ሳይመጣ በሌሊት ብቻ የሚመጣ ይሄ ኮከብም ቀን እየጠፋ ለሊት ስለሆነ የሚወጣው ፓሪክ የሚባል ስም ተሰቶታል ማለት ነው።

ምን እንደሆነ ጧሪቅ የሌሊቱ ጎብኝ ብለን ተርጉመ ነው አለና የሌሊቱ ጎብኝ ምን እንደሆነ ምን የምታውቀው ነገር አለ? አን ነጅሙ ሳቂብ ተፍሲር ይሆነ። ወል ነጅሙ ሳቂብ ኮከብ ነው። አሳቂብ ጨለማን ሰንጣቂ የሆነ ኮከብ ነው። ይሄ ተተረጎመ ማለት ነው። ምን እንደሆነ ያንን አቡ ጧሊብን ሲያስጨንቀውና ተፍሲሩ ጠፍቶ ሲለፋ ነቢዩ ዓለይሂ ሰላቱ ወሰላም መልሰውለታል፣ ነግረውታል። አላህም ጧሪቅ ማለት ይህ ነው ብሎ ተናገረ ማለት ነው። ቀጣዩ አንቀጽ ዋና ቁም ነገር ነው። ኢን ኩሉ ነፍሲ ለማ ዓለይሃ ሓፊዝ ይህ አላህ ብሎ የሚናገረው ነገር ምንድን ነው? ጀዋበ ልቀሰሙ ማንኛይቱም ነፍስ ኢን ኩሉ ነፍሲን፣ ማንኛቱም ማንኛይቱም ነፍስ አይደለችም፣ ለማ ዐለይሃ፣ እሷ ላይ ያለባት ቢሆን እንጂ ሓፊዝ ተጠባባቂ። እያንዳንዷ ተግባሯን መልካም የሚሆን መጥፎ ስራዋን የሚጠባበቅና የሚጽፍ መላእክ ያለባት ቢሆን እንጂ እንዲው ስድ የተተወች ማንኛይቱም ነፍስ የለች ማለት። ደግሞ አምስት ቁጥር ላይ አሁን ሰበበ ኑዙል አለው። አቡላሸድ የሚባል ቁረይሾች ውስጥ አንድ ከሀዲ ነበረ። ሆነ ቆዳ ላይ ቁርበት ላይ ይቆምና በጣም ጠንካራ ነኝ፣ እስኪ ከዚህ ቁርበት ወይም ከዚህ ቆዳ ፈቀቅ የሚያደርገኝ ማን ነው? እንዲህ አይነት ሽልማት አለው እንዲህ አይነት ሽልማት አለው እያለ የሚፎክር ሰው ነበረ። የተፈጠረበትን የረሳ አላህ ሱብሃነ ወተዓላ በዚህ አንቀጽ የሰው ልጅ ምን ይላል፣ ፈሊንዙር ሊኢንሳኑ ሚማ ኹሊቅ፣ የሰው ልጅ ከምን እንደተፈጠረ ያስተውል። እስኪ ታለቅ ጉራ በዛ። ይሄ ሰውዬ ታዲያ በአቡል አሸድ አቡል አሸድ በሚባል ሰው ላይ ነው። አቡል አሸድ ማለት ጠንካራ ማለት ነው። ይሄ እንግዲህ እሱ ከሚፎክረው የተነሳ እንጂ የሆነ ጠንካራ ሆኖ አይደለም። እና ተጨማሪም አለ ሙሐመድ የጀሃነም ዘበኛ አስራ ዘጠኝ ናቸው እያለ ያወራል። እኔ ብቻዬን አስሮችን ይዝላችኋለሁኝ እናንተ ለሰባቶች መብቃት አትችሉ አለ።

ዘር ፈሳሽ ከሆነው ውሃ ነው የተፈጠረው። ከዚያ ከደካማው አሁን ይህን ያህል ጉራ ምን አመጣው ነው። ይህንን ታስታዋለ። የአሁኑ ጉራ ሊወጣ ይችላል ማለት የሁሩጁ የሚወጣ ያውሃ ሚም በይኒ ሱልቢ በጀርባና ወተራ ሱልበ ረጁል ከወንድ ልጅ ጀርባና ወተራኢብ ከሴት እርግብግብት በተሚወጣ ውሃ እንዲህ ሁለቶች ተዋህደው ከሚወጣ ውሃ ነው የተፈጠረው። እንግዲህ ይሄ ሰው የዘር ፈሳሽ የሚወጣው ከጀርባው እንደሆነ የሴት ደግሞ ከእርግብግብት እርግብግብት ማለት ይሄ አንድ ነገር ሰው ወይ መደንገጥ ባህሪ ሲኖረው ደቅ ደቅ የሚለው ወይም የሴት ልጅ

በመቀስቀስ ማለት ነው። መቼ የውመቱ ብለሰራኢር ሚስጥሮች ይፋ በሚሆኑበት ቀን ማንኛውም ሰው የፈጸመው ተግባር በሚስጥር እንኳን ቢሆን ይፋ የሚሆንበት ቀን የቂያማ ቀን ነው። የዚያን ቀን በመመ ስለ ይችላል አላህ

አሁንም ማዊት ውሃ ናት። ወሰማይ ኦክሲሙ ቢሰማ በሰማይ እምላለሁ። ዛቲ ረጅ ዝናባማ በሆነችው ዛት ማለት ባለቤት እንደማለት ነው። ረጅ ረጅ ማለት ተመላላሽ የሆነ ነገር ረጅ ይባላል። ዝናብም በየደቂቃው ወይም በየአመቱ ስለሚመጣ ረጅ ይዛት ረጅ ይባላል። ዝናባማ በሆነችው ሰማይ እምላለሁ። ወልአርብ በምድርም እምላለሁ ዛትሰደ በቡቃያዋ በቡቃየዋ ተሰንጣቂ በሆነችው መሬት እምላለሁኝ። ጀዋ በል ከሰሙ ምንድ ምንድን ነው? አላህ ምሎ በሰማይና በመሬት ምሎ የሚናገረው እነሁ የቁርአን ለቀውሉን ፈስል ሀሰትን ተባጢል የሚለይ የሆነ ቃል ነው። ወማ ሁወ ቢልሀዝል ወማ ሁወ ይህ ቁርአን አይደለም፣ ቢልሀዝል ቀልድ አይደለም። እዚህ ቁርአን ውስጥ የሰፈረው በሙሉ ቁም ነገር ብቻ ነው ማለት ነው። እነሁም የኪዱ ነከይዳ ይሄ ክፍል ሁለት ይባላል ደግሞ። አሁን የያዝኩት አንቀጽ አስራ አምስተኛው ክፍል ሁለት ነው ነቢዩ አለህ ሰላቱ ወሰላም እና ባልደረቦቻቸው ብዙ ስቃይ ያደርሱባቸው ነበረ። ታቁ ለመመለስ እነሱ የሚናገሩትን ብዙ እያመሳሰሉ ጥንቁልና ነው ይሄ ቁርአኑ ድግምት ነው በማለት ብዙ ነገር ያሰቃያቸው ነበረና በዚያ ምክንያት ይህንን ይናገራል። አላህ እነሁም እነሱ ከሃዲያኖች የኪዱነ ከይዳ ሴራን ያሴራሉ፣ እናንተን ለማጥፋት፣ ሃይማኖታችሁን ለማጥፋት ሴራን ያሴራሉ። ወአኪዱ ከይዳ እኔ ደግሞ የእነሱን ሴራ በማምከን እሰራለሁ ይላል፣ አላ እቀጣቸው። ወይም ወአኪዱ ማለት እበቀላቸዋለሁ ከይዳ መበቀልን፣ በዛ በሚያሴሩት ሴራ ምክንያት መበቀልን እበቀላቸዋለሁኝ ይላል። ቀጣዩ ነቢዩ አለይሂ ሰላቱ ወሰላም እኛ አይነቶችን እርጉም ያኖች እንዲጠፉ ዱዓ ያደረጉ ነበረና አላህ ደግሞ አትቸኩላላቸው። ፈመሂልል ካፊሪነ ከሃዲያኖችን ቀን ስጣቸው እንዲሁ ቶሎ እንዲጠፉ አትፈልግ ማለት ነው። ፈመሂልል ካፊሪነ ከሃዲያንን ቀንስጣቸው አምሂልሁም ሩዋይዳ፣ ትንሽ ጊዜ ሩዋይዳ ማለት ቀሊል ማለት ነው። ዘመነን ቀሊል ትንሽ ጊዜ ስጣቸው፣ አገሳቸው ከዚያ በኋላ ዋጋቸውን እንሰጣቸዋለን ማለት ነው። ይህ ትንሽ ጊዜ ዱንያ እስካለች በሙሉ አጠቃላይ ትንሽ ናት፣ ቢኒስ በቲላ አኼራ ስንመለከትና በዱኒያ ላይ እንዳሉ ሳሉ ይታቀሙ ተዋቸው። እኔ ቀስ በቀስ ይዛቸዋለሁኝ፣ እበቀላቸዋለሁ ይላል አላህ። ዛሬው ተፍሲር እዚህ ላይ ያቁሟል። ሶለ ላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሓቢሂ ወሰለም። ወሰላሙ አለይኩም ወረሕመቱ ላሂ